አልሰቀሉትም፣ አልገደሉትም ይላል ቁርአን። የክርስቶስ ጸጋና ሰላም ይብዛላችሁ ክርስቲያኖች። ይህንን መልእክት ለሁሉም ሰው ሸር ኮፒሊንክ እያደረጋችሁ አድርሱ። ይህንን መልእክት የምትሰሙ ወገኖቻችን አህዛብም ክርስቲያኖችም በቅንነት እንድትሰሙ ትፈልጋለሁ። ምክንያቱም የዚህ ትምህርት የክርስትና ሃይማኖት ዋና ዓላማው የሰው ልጆች ከጥፋት መንገድ ተመልሰው መዳን ይወርሱ ዘንድ ስለሆነ ማለት ነው። እኛ ክርስቲያኖች ኢየሱስ ክርስቶስ ለሰው ልጆች እንደተሰቀለ፣ ዓለምን እንዳዳነ እናምናለን። አህዛብ ወገኖቻችን ደግሞ ለሰው ልጆች ኢየሱስ ክርስቶስ አልተሰቀለም፣ አልሞተም፣ በእርሱ ፋንታ እሱን የመሰለ ሰው አላህ አመሳስሎ ሰጣቸው እንጂ ክርስቶስ አልተሰቀለም ይላሉ። ይህ ቃል እውነት ነው አይደለም? ስንል እውነት አይደለም። ለምን ከራሱ ከአላህ አልሰቀሉትም አልገደሉትም የሚለው ቃል ከራሱ ከአላህ ጋር ይጋጫል ማለት ነው። እንዴት ስንል አልሰቀሉትም አልገደሉትም የሚለው ጥቅስና ንባብ የመጣው ኢየሱስ ክርስቶስ ከተሰቀለ ከ700 ዓመት በኋላ ነው ማለት ነው። ስለዚህ አላህ እውነተኛ አምላክ ከሆነ አላህ ፈጣሪ ከሆነ እኛ የምንከተለው እውነት ኢየሱስ ክርስቶስ ሰው ከሆነ ማለት ነው፣ 700 ዓመት ሙሉ በምድር ያሉ ሰዎች ኢየሱስ ክርስቶስን ሲያመልኩ አላህ የት ነበር? ለምን አልተናገረም? ስለዚህ ቃሉ ይጋጫል። ሰባት መቶ ዓመት ሙሉ አላህ አልተናገረም። ኢየሱስ ክርስቶስ ሰው ነው፣ አምላክ አይደለም ብሎ አልተናገረም። ከሰባት መቶ ዓመት በኋላ ክርስቲያኖች ለክርስቶስ ፍቅር ሲሉ ቀኑን ሁሉ ሲገደሉ አንገታቸውን በሰይፍ ሲቀነጠሱ፣ እነሆ በሰይፍ ሲከተከቱ፣ እንደ ሽንኩርት ሲከተፉ፣ በዘይት ሲቀቀሉ፣ በመንኮራኩር ሲፈጩ፣ አንገታቸውን ሲቀነጠሱ፣ በሰይፍ ሲቀነጣጠሱ፣ በፈላ ውሃ ሲጠበሱ አላህ የት ነበር? ሰብአው ነገሥታት እነ ዲዮቅልጥያኖስ፣ እነ ዱድያኖስ፣ እነ ሰባሌዎስ እነዚህ በክርስቲያኖች ላይ ባወጁትኝ የክፋት ሴራ ቤተ ክርስቲያን ትቃጠል፣ ቤተ ጣዋታት ይከፈቱ ሲሉ ያ ሁሉ ደም እንደ ውሃ ሲፈስ አላህ የት ነበር? 700 ዓመት ሙሉ ተኝቶ ነበር ወይስ ምገድ ሄዶ ነበር? በግልጽ እንደው ምንም ያልተሳጣ ነገር የለው። እውነተኛ ምላክ ከሆነ ማለት ስለዚህ ይህ ቃል ከራሱ ከአላህ ጋር ነው የሚጋጨው። አልሰቀሉትም አልገደሉትም የሚለው የአላህ ቃል አይደለም። ምክንያቱም አላህ ነኝ ካለ ይሄንን ቃል ተናጋሪው ከራሱ ጋር ነው የሚጋጨው። በምድር ላይ የነበሩ ሰዎች እኛ እውነት እኛ ክርስቲያኖች ኢየሱስ ክርስቶስን የምናመልክ ሰዎች ሰው የምናመልክ ከሆነ አላህ ያንን ሁሉ ዓመት የት ነበር? ለምን አልተናገረም? ሐዋርያት ስለ ኢየሱስ ክርስቶስ በሰይፍ ሲቀ ሲቀነጠሱ እንደ ሽንኩርት ሲላጡ፣ ሲከተፉ፣ አንገታቸውን ሲቀነጠሱ፣ በእሳት ሲቃጠሉ፣ ተዘግዝቀው ሲሰቀሉ አላህ የት ነበር? መጽሐፍ ቅዱስ ኢየሱስ ክርስቶስ መጀመሪያ እንደሚሰቀል ትንቢት ተነግሯል። በመዝሙረ ዳዊት ምዕራፍ 21 ቁጥር 17 ላይ እግሮቼና እጆቼን ቸነክ አጥንቶቼ ሁሉ ተቆጠሩ፣ በልብሶቼም ላይ ዕጣ ተጣጣሉ እያለ ቅዱስ ዳዊት ክርስቶስ ልደት ከአንድ ሺህ ዓመት በፊት ተናግሯል። ቅዱስ ዳዊት ማለት ነው። የነቢያትን መጽሐፍት ብናይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ እንደ ሰንሰለት የተሳሰሩ ናቸው ማለት ነው። የሚናገሩትም ስለ ክርስቶስ። ስለዚህ አልገደሉትም፣ አልሰቀሉትም የሚለው ቃል የአላህ ቃል ከሆነ ከራሱ ከአላህ ጋር ነው የሚጋጨው ማለት ነው። ሰባት መቶ ዓመት ሙሉ በምድር ላይ የነበሩ ሰዎች ክርስቶስን እንዲያመልኩ የተወ እራሱ አላህ ነው ማለት። ስለዚህ አላህ ፈጣሪ እንዳልሆነ ቁርአን ላይ ያለው አላህና ቁርአን አላህ እንዳላጻፈውና ቁርአን ያላህ ቃል እንዳልሆነ አላህ ራሱም አምላክ እንዳልሆነ በዚህ እንረዳለን ማለት። ስለዚህ እኛ ከዚህ ተነስተን ነው አላህ አምላክ አይደለም የምንለው ማለት። ስለዚህ አላህ የሚባል አምላክ የለም፣ ጣዖት እንደሆነ እንረዳለን ማለት። ሰባት መቶ አመት ሙሉ የት ነበር? ምክንያቱም አምላክ ከሆነ ራሱ መግለጽ ነበረበት። መጀመሪያውኑ አምላክ ነው ብለው በምድር ላይ የነበሩ ሰዎች ሲከተሉት አምላክ አይደለም ብሎ ራሱ መግለጽ ነበረበት። በመጽሐፍ ቅዱስ ላይ እኮ እናያለን። እስራኤላውያን ሙሴ ወደ ተራራው ሂዶ አርባ ቀን ቆየ ታቦተ ጽዮንን ሲቀበል ማለት ከዛ ሙሴ ምን እንደሆነ አናውቅም፣ ጣዖት እንስራና ከግብፅ ባርነት ያወጣን አምላክ ይሄ ነው ብለው ጥጃ በወርቅ የተሰራ ጥጃ ምስል ሰርተው ለዛ ሲሰግዱ እግዚአብሔር ምንድን ነው ያለው? ሂድ ህዝቦችህ አምፀዋል፣ አለው ለሙሴ። ማለት ራሱን ተናገራ። እግዚአብሔር በመጽሐፍ ቅዱስ ስናነብ ሰዎቹ ሲጠሩት መልስ ይሰጥና ያለ አብርሃም ፀሐይን የፈጠር ከዋከብትን የፈጠርክ አምላክ አናገረኝ ሲል አናገረው ይላል መጽሐፍ። ስለዚህ አላህ አምላክ ነው ብላችሁ የምታምኑ ከሆነ አልገደሉትም አልሰቀሉትም የሚለው ቃል እውነት ያለህ ቃል ከሆነ የሚጋጨው ከራሱ ከአላህ ጋር ነው። ከሰባት መቶ ዓመት በኋላ ተነስቶ እንዴት እኔ ነኝ እንጂ ፈጣሪ ክርስቶስ ፈጣሪ አይደለም ብለህ በላቸው ብሎ ማን ላከ መሐመድ? እንዴት እንደዚህ ሆነ? እና ይህን ነገር እንታስቡበት ነው። በቅንነት ስሙት። ለሁሉም ሰው ሼር አድርጉት። እግዚአብሔር ይስጥልኝ። ክርስቲያኖች በጾም ጊዜ ስጋ ለምን አንመገብም ይላል ጥያቄው። እግዚአብሔር ይስጥልኝ። ይህን መልእክት ለሁሉም ሰው ሼር አድርጉ። እኛ ክርስቲያኖች ከዓለም ከመናፍቃና ከአሕዛብ ለየት ያለ ህግና ስርዓት አለን። ይህም የሆነበት ምክንያት ሃይማኖታችን እግዚአብሔር በመጀመሪያ በመላእክት መካከል መሰረታ፣ ከዛም ለአዳም በገነት ተሰጥተ፣ የዘመኑ ፍጻሜ የደረሰ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በቀራኒው አደባባይ የምድር እምብርት በሆነችው ተሰቅሎ የሰው ልጆችን አዳነ። እስካሁንም ድረስ እስከ ዓለም ፍጻሜም ድረስ ይቀጥላል። ከአሕዛብና ከመናፍቃን የተለየበት ምክንያት ስንጾም ስርዓት አለን። ካለባበሳችን፣ ካነጋገራችን ጀምሮ ስርዓትና ህግ አለን ማለት ነው። በጾም ወራት እኛ ክርስቲያኖች ስጋ አንበላም፣ ወተት አንጠጣም፣ ቅቤ የገባበት ማንኛውም ነገር አንመገብም ከዘፈን ከጭፈራ ከአሉባልታ ወሬ ከሃሜ፣ ከነዚህ ሁሉ እንከለከላለን። ባልና ሚስትም አብረው መተኛት አይችሉም ማለት ነው። አንዳንድ ሰው እኛ የምንጾመው ስጋና ወተት እንጂ ጾም የማይመስለው ሰው አለ። አስተውሉ፣ ክርስቲያኖች እኛ የምንጾመው ስጋና ወተት አይደለም፣ የምንጾመው ጾም ነው። ስጋና ወተት፣ ቅቤ፣ የስጋና የወተት ተዋጽኦ የሆኑት ነገሮች ግን በጾም ወራት የማንመገባቸው ምግቦች ናቸው ማለት ነው። በጾም ጊዜ የተከለከሉ ምግቦች መጽሐፍ ቅዱስ እንዳንበላቸው የከለከለን ምግቦች ናቸው እንጂ የምንጾመው እነሱን አይደለም ማለት ነው። ምክንያቱም በአህዛብ መንደር አንዳንድ ጥያቄ ጥያቄ ይመጣል። ጥያቄው ምንድን ነው የሚለው ክርስቲያኖች እኮ የሚጾሙት ስጋና ወተት ነው እንጂ ሌላውን ችግር የለባቸውም ይላሉ። ውሃ ይጠጣሉ፣ ንሆ ቂጣ ይበላሉ፣ እንጀራ በወጥ ይበላሉ። ስጋና ወተት ብቻ ነው የሚከለከሉት። ይህማ ምን ችግር አለው ይሉናል። እንደዛ የሚያስብ ሰው ግን የተሳሳተ ሀሳብ ነው። እንደዛ አይደለም። እኛ የምንጾመው ስጋና ወተትን አይደለም። ስጋና ወተት በጾም ወራት ማንመገባቸው መገባቸው ምግቦች ናቸው። ማለት የማንመገባቸው ለምንድን ነው? መጽሐፍ ቅዱስ ስለነሱ ምን ይላል ስንል በመዝሙረ ዳዊት ምዕራፍ 108 ቁጥር 24 ላይ እንዲ ተብሎ ተጽፏል። ጉልበቶቼ በጾም ይደከሙ፣ ስጋዬም ቅቤ በማጣት ከሳ ይላል። ስለዚህ ቅቤ ከወተት የሚወጣ ነገር ነው። ወተትና ስጋ ለሰው ልጅ ለስጋ ሀይል ሰጭ የሆኑ ምግቦች ናቸው። ስለዚህ ሀይል ሰጭ ከሆነ ምግብ ከማንኛውም ነገር እንከለከላለን ማለት ነው። ስጋና ወተት እየጾምን ውለን ስጋና ወተት የምንመገብ ከሆነ በተራበው ሰውነታችን ልክ ያን ነገር ሰውነታችን ሲያገኝ ሰውነታችን እየወፈረ ደማችን እየሞላ ነው የሚሄደው ማለት ነው። በዚህ ምክንያት ስጋና ወተት አንመገብም ማለት ነው። ሌላኛውና ሁለተኛው ነገር ስጋና ወተት የማንመገብበት ወተት የማንጠጣበት ባልና ሚስት አብረው የማይተኙበት ምክንያት ለእግዚአብሔር የፍቅር መግለጫ ነው ማለት ነው። እነዚህ ተወዳጅ የሆኑ ነገሮች ናቸው ስጋና ወተት ቅቤ ለሰው ልጅ ኃይል ይሰጣሉ ተብለው የሚበሉ ምግቦች ናቸው። ስለዚህ በጾም ወራት እነዚህን ነገሮች እንከለከል። ለምንወደው አምላክ ስንል የምንወደውን ነገር እንኳን እየተውን እንደሆነ እንገልጻለን ማለት ነው። ባልና ሚስት አብረው የማይተኙበት ምክንያት ደግሞ ኃጢአት ሆኖ አይደለም። ነገር ግን በጾም ወራት ስጋና ወተት ቅቤ፣ እንዲሁም ባልና ሚስት አብረው ከመተኛት የምንከለከልበት ምክንያት የምንወደውን ነገር ለምንወደው አምላካችን መተዋችንን ለማሳየት ነው ማለት ነው። ሰለስቱ ደቂቅ በመጽሐፍ ቅዱስ በትንቢተ ዳንኤል ስናነብ ቆሎ ነበር የሚመገቡት ማለት ነው። ስለዚህ ክርስቲያን በጾም ሰዓት እንጀራ በጨው ቂጣ በጨው ከተቻለ ማለት ነው የሚመገበው ቆሎ ነገር ነው የሚመገበው። ለስጋ ኃይል የሚሰጥ ነገር አንመገብም ማለት ነው። ወደ አህዛብ መንደር ስንሄድ በጾም ጊዜ ሴት መገናኘት ይችላሉ፣ የፈለጉትን ይበላሉ። እስከ ንጋት አስር ሰዓት ድረስ ሲመገብ ሲሸቀሽቅ ሲያስገባ ያድርና ተኝቶ ውሎ ጾም ነው ይላል። ይህማ ጅብ ሲያረግ የለ ጅብም እኮ እንደዚሁ ነው። ጅብ አዳሩን ሲበላ ያድራል። ከዛ ሊነጋጋ ሲል ጎህ ሲቀድ ወደ ጫካ ይገባል። ተኝቶ ይውላል። ከዛ ማታ ይወጣል ሊያድን ማለት ነው። ጅብም እንደዚህ ነው የሚያደርገው። አህዛብና ጅብ የሚያመሳስላቸው በዚህ ነው ማለት ነው። እኛ ግን እግዚአብሔር ይመስገን ክርስቲያን ላደረገን አምላክ መታደል ነው። እኔ ምንጊዜ ማተብ ያሰረ ሰው ሳይ በጣም መንፈሴ ነው የሚታደሰው። እውነት ነው የምላችሁ ማለት ነው። ስለዚህ እኛ ስጋ ማንበላው ምክንያት ስጋው ችግር ኑሮበት ሳይሆን ወተቱ ችግር ኑሮበት ኃጢአት ኑሮበት ሳይሆን እነዚህ ነገሮች ለስጋ ኃይል ስለሚሰጡ ነው ለስጋ ደም ስለሚሞሉ ነው። ስለዚህ ኃይል ከሚሰጡ ነገሮች ስጋችንን አሸንፈን አድክመን ነፍሳችንን ለእግዚአብሔር ለማስገዛት ስንል ስጋና ወተት ቅቤ አንመገብም። እንዲሁም ከምንወዳት ሚስትና ከምትወጁ ባለሽ ጋርም አብረሻች ተኝ። ቅዱስ ያሬድ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ አንደበት ይጹም፣ ጆሮ ይጹም፣ አይን ይጹም፣ እንዲሁም አእምሮ ይጹም ይላል። በሀሳብ ምኞት እንዳትመኝም ጭምር ማለት የያዕቆብ መልእክት ምዕራፍ አንድ ቁጥር አስራ አምስት ላይ እንዲተብሎ ተጽፏል ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይችላል። ስለዚህ ከምኞት ከጭፈራ፣ ሙዚቃ ከማዳመጥ፣ ከሐሜት፣ ከውሸት፣ ከዘረኝነት፣ ከእንደዚህና ከተለያዩ ነገሮች በጾም ጊዜ እንከለከላለን። በጾም ጊዜ ባይሆን በማንኛውም ሰዓት በብሎት ሰዓትም እንከለከላለን ማለት ነው። እና ይሄንን ይመስላል እንግዲህ የጎደለውን እግዚአብሔር ይሙላው ከአባቶች